ሰላም ጤና ይስጥልኝ፣ የተወደዳችሁ የእርሚ ዘ ኢትዮጵያ ዩቲብ ቻናል ተመልካቾች እንኳን ደህና መጣችሁ። ዛሬ በቤታችሁ ውስጥ እልም አድርጎ የሚያጠፋ ተፈጥሮ ባህሪዋ፣ ራሷን ብታጠኗት ሁሉን ነገር ማስወገድ የሚያስችል ወይም መጥቀም የሚያስችል ማንነት አላት። ዛሬ የማካፍላችሁ እንግዲህ በቤታችሁ ውስጥ ሸራሪት፣ አይጥ፣ ዝንብ፣ ጉንዳን የመሳሰሉት ነገሮች በቤታችሁ ውስጥ ቢኖሩ በተፈጥሯዊ መንገድ ብቻ ልታጠፏቸው የምትችሉበትን መንገድ ነግራችኋለሁ። አብራችሁኝ እስከ መጨረሻ እንድትሆኑ በአክብሮትና በፍቅር ጋበዝኳችሁ። አዳዲስ ሆናችሁ የመጣችሁ ካላችሁ የእርሚ ዘ ኢትዮጵያ ዩቲዩብ ቻናል ላይ ሄዳችሁ ሰብስክራይብ አርጋችሁ የደውሉ ምልክት በመጫን ቤተሰብ አብራችሁ እንድትሆኑ በአክብሮትና በፍቅር ተጋበዛችሁ። ቀጥታ ወደ ቪዲዮ እንሄዳለን። አብራችሁኝ ሆኖ የመጀመሪያ በቤታችሁ ውስጥ ጉንዳን እየተረመሰመሰ እያስቸገራችሁ ከሆነ ጉንዳንን የምታጠፉበት መንገድ አታችሁ፣ ቁጫጭን ማጥፊያ መንገድ አታችሁ ግራ የሚገባችሁ ከሆነ ቀረፋ እጅግ በጣም ፍቱን የሆነ መፍትሄ ነው። ቀረፋ ዱቄቱን በተን ብታደረጉባቸው እልም ብለው ድራሻቸው ነው የሚጠፉት። ስለዚህ ጉንዳኖችን ለማጥፋት ብታስቡ የቀረፋ ዱቄት ብቻ ያስፈልጋቸዋል ማለት ነው። እሷን በመጠቀም ድራሻቸው እንዲጠፋት አደርጋላችሁ። ሌላ በሁለተኛው የማካፍላችሁ ላቨንደር እና ፔፐርመንት ኦይል ኢንሰንሻል ኦይል ናቸው። ታውቋቸዋላችሁ ብዬ ገምታለው። እነዚህ እንግዲህ ለትራፒ ወይ ደግሞ ሰዎች በሽታቸው የሚማረኩባቸው ለምሳሌ፣ ላቫንደር እንቅልፍ ለመተኛት እጅግ በጣም ምርጥ የሆነ ሽታ ያለው፣ ፔፐርመንት ደግሞ ሪላክስ ለማድረግ አይምሮን የሚረዳ ጠረኑ እጅግ በጣም ምርጥ ምርጥ የሆኑ የቤታችሁን ጠረን ራሱ እጅግ የሚቀይሩ ናቸው። እነዚህ ታዲያ በተቃራኒ በቤታችሁ ውስጥ የሚገኙ ተባዮችን በጠቅላላ ሰላማቸውን ይነሷቸዋል። በቤታችሁ ውስጥ ሲገኝ ማለት ነው። እነዚህን በተለያየ መንገድ ኮንሰንትሬት አድርጋችሁ በመጠቀም በመርጨት በማስቀመጥ እንግዲህ ኢሰንሻል ኦይል ያለምንም ኮንሰንትሬሽን ዳይሬክት ከቆዳ ጋር ግንኙነት ማድረግ አይገባውም፣ ወይ ቆዳ ላይ ማድረግ አይገባም። ለማንኛውም መረጃ የሌላችሁ እንድታቁ ለማለት ነው። ምክንያቱም ሀይሊ ንጥረ ነገር በውስጡ ያለው ስለሆነ በተለያዩ ነገሮች፣ በተለያዩ ዘይቶች የዛ የላቫንደርም ሆን የፔፐርመንት መጠናቸው እንዲያንስ መሆን መቻል አለበት። ከዛ በኋላ ነው የምትጠቀሙት። ስለዚህ በቤታችሁ ውስጥ ያለ የተለያዩ ባክስ የሚሆኑ ያጠፋላችኋል። ሶስተኛ ማካፍላችሁ ሸራሪት እያስቸገራችሁ ከሆነ መጠቀም ያለባችሁ ነጭ ቬኔገር ነው፣ ወይ ደግሞ አቸቶ ነው። ይህ አቸቶ በውስጡ አሴቲክ አሲድ አለው። የአሴቲክ አሴቲክ አሲድ ለሸራሪት እጅግ በጣም የማይስማማት ነገር ነው ስለዚህ እሱን ከውሃ ጋር ታደረጉትና በምትመጣበት ቀዳዳ በአፓርታማ ኑሩ በታች በቤት ውስጥ ኑሩ በዛ አካባቢ ስፕሬይ ብታደረጉ ብትረጩ ሙሉ ለሙሉ የስፓይደር ህፃናቶች የሚሆኑ ማለት ትንንሾቹ ስፓይደሮች ወይ ሸራሪቶች እንዳይ በዙ እንዲሁም ትልልቆቹም ወደ እናንተ ጋር እንዳይመጡ ያግድላቸዋል ይህ እንግዲህ ተፈጥሮ የምትሰጠን ሌላኛው ነው አስቸጋሪዋና አስመራሪዋ አይጥ እንዴት ነው ታዲያ በተፈጥሮ መንገድ የምጠፋው የሚል ትልልቅ ጥያቄ በውስጣችሁ ሊፈጠር ይችላል ከላይ እንደነገርኳችሁ ፔፐርመንት እጅግ በጣም ምርጥ የሆነ ጠረን ለሰው ሲኖረው ለአይጥ ግን ምንም አይስማማትም ስለዚህ ማድረግ ያለባችሁ ፔፐርመንቱን ጠብታ አንድ ሁለት ድሮፕ አርጋችሁ በጥጥ ቀዳዳው አካባቢ ብታስቀምጡ አይጥ የሚባል ጭራሽ ድራሹ ነው የሚጠፋው። ይህ ብቻ ሳይሆን ምናልባት ይሄ ከሌላችሁ ካስትሮይል ወይ የጉሎ ዘይት ካላችሁ የጉሎ ዘይትም ይሄን ማድረግ ይችላል። እንዲህ ማድረግ ትችላላችሁ። ከዛ ባሻገር በነገራችን ላይ ሚጥሚጣም ይሁን በርበሬ አይጥን ያተነፋፈስ ስርዓት ያ ነገር በአካባቢ ሲሆን ያተነፋፈስ ስርዓቷን በጣም ነው የሚያውቅባት። ስለዚህ ይሄን ስለሚያውከው ባሉበት ቦታ ያንን በርበሬ የሚሆን የሚጣ ብትበትኑት እነዚህ ስለሚያፈናቸው በዛ አካባቢ እንዳይኖሩ ያደርጋቸዋል ማለት ነው። ሌላው በግቢያችሁ በቤታችሁ በአካባቢያችሁ እጅግ በጣም በብዛት ያለው ሽንኩርት ነው፣ ቀይ ሽንኩርት ቆርጣችሁ በቀዳዳ አካባቢ ብታስቀምጡ ይሄንንም መቋቋም ስለማይችሉ በፍጹም አይጦች ከአካባቢያችሁ መቀመጥ አቅም አይኖራቸውም ስለዚህ ለአይጦች በጣም መፍትሄ ነው ማለት ነው መጀመሪያ ላቫንደር መጠቀም ትችላላችሁ ላቫንደር ከሌላችሁ ካስትሮኦይል መጠቀም ትችላላችሁ ካስትሮኦይል ከሌላችሁ በርበሬ ሚጥሚጣ ብትን ብታደርጉ መተንፈስ ስለሚያስቸግራቸው ያተነፋፈስ ስርዓታቸውን ስለሚያውክባቸው ከዚያ አካባቢ ሮጠው ይጠፋሉ። ከዛ ባሻገር እንዲሁም በጠረኑ ምክንያት ምንም ስለማይስማማቸው ሽንኩርትን ከትፋችሁት፣ ቆርጣችሁት ማስቀመጥ ያንን ስታስቀምጡ እጅግ በጣም ስለማይስማማቸው እልም ብለው ይጠፋሉ ማለት ነው። ሌላው ከባዷና አስቸጋሪዋ ደግሞ በቤት ውስጥ የምትገኝ የምታስቸግር ዝንብ ናት። ዝንብ እንግዲህ ሁሉም ሰው የሚቸገርበት ነው። በጣም ታስቸግራለች። ልሷም በተፈጥሮ መፍትሄ አላት። እንግዲህ ዝንብ ንጽህና ባሻገር ንጽህና በጣም አስፈላጊ ነው ለእያንዳንዱ ነገሮች ንጽህና የተጠበቀ ሆኖ ግን ዝንቦች አንዳንዴ በግንቦት አካባቢ ዝንቦች ሊያስቸግሩ ይችላሉ። እነዚህን ዝንቦች ለማስወገድ የሚያስችልበት መንገድ አለ። ተፈጥሮ የሰጠችን መንገድ የመጀመሪያ ላቫንደር ራሱ የላቫንደርን ከ ቁሩን ፉድ ወይ ደግሞ የጆሮ ጌጥ የምትመስለው የሻይ ቅመም ማለት ነው። እሷን እና ከሎሚ ጋር ይሄን ብታረጉ እንዴት አድርገን ብትሉኝ፣ ሎሚውን እኩል ትቆርጡታላችሁ በግማሽ ከቆረጣችሁት በኋላ ሎሚው ላይ ቁሩን ፉዱን እላዩ ላይ ትሰካኩታላችሁ ከሰካካችሁት በኋላ ካጠገቡ ላቫንደር ካላችሁ ላቫንደርን አስቀምጣችሁ ዝንቦች በብዛት የሚገቡበት ቦታ ወይ በመስኮት በኩል ነው ወይ በበር በኩል ነው፣ እዛ ቦታ ብታስቀምጡ በፍጹም ዝር አይሉም። ምክንያቱም ለነሱ የሚሰጣቸው ለምሳሌ ልክ እንደ ዌቭ ያሽታ እነሱን እንዳይቀርቡ ስለሚያረጋቸው ስለሚወረውራቸው ወደዚህ እንዳይመጡ ሳይሆን ወደ ውጭ እንዲወረወሩ ስለሚያረግ ተፈጥሮ ራሱ ትጠብቃቸዋለች ማለት ነው። በነገራችን ላይ በቤታችሁ አካባቢ እነ ሜንት አይነት ቅጠሎችን ብትተክሉ ሮዝመሪ ነገር ብትተክሉ በአካባቢያችሁ ውስጥ ያለ ኢንሴክት ነገሮች እንዲወገዱ በጣም ያገለግላል። ስለዚህ በመስኮታችሁ አካባቢ ይሄ እነዚህ ቅጠሎች ቢተከሉ እና በሆነ እቃ ብታስቀምጡት በአካባቢውን ከማወዱ ባሻገር እነዚህ የጸረ ተባዮች እነዚህ ተባዮች በነዚህ አትክልት ምክንያት በሜንት ምክንያት በሮዝመሪ ምክንያት በማደጋቸው ምክንያት ባላቸው ጠረን ምክንያት እዛ አካባቢ ተባዮች ነገሮች እንዳይኖሩ ያግዛሉ እና ባክስም ቢሆኑ እነዚህ በቤት ውስጥ የሚከተሉ ቤድ ባክስም የሚባሉ ወይ ትኋን ብለን የምንጠራው እነዚህ እነዚህ ነገሮች በጠቅላላ ለማስወገድ ያገለግላሉ። እነዚህ በጠቅላላ መረጃዎቹ በጠቃሚ ሁኔታ ወደ እናንተ ጋር እንደሚደርሱ ተስፋ አድርጋለሁ። ስለዚህ በቤታችሁ ውስጥ በተለያየ መንገድ በመጠቀም ከተፈጥሮ ማግኘት የሚችሉትን ነገር ማግኘት ትችላላችሁ። መጀመሪያ የቀረፋ በመጠቀም ማጥፋት ትችላላችሁ። ላቫንደር አለ፣ ፔፐርመንት ኦይል አለ፣ ከዛ አቸቶ አለ። ከዛ በኋላ ለአይጥ ደግሞ በርበሬም ሽንኩርትም ቅመማ ቅመም በጠቅላላ እንግዲህ ተፈጥሮ በማገዟ ምክንያት እንዲጠፋ ያደርጋል። በስተመጨረሻ ደግሞ ለአይጥ እንደምትመለከቱት በላዩ ላይ በሎሚው ላይ ሰካክታችሁ ከዛ ላቫንደር አጠገቡ ካላችሁ አድርጋችሁበት እጅግ ምርጥ የሆነ ፍላይት መከላከያ መንገድ ዘረጋችሁ ማለት ነው። ጉዳቱ ወደ እናንተ ሳይመጣ ጤናችሁን ትጠበቃላችሁ። አብራችሁን ስለሆናችሁ የከበረ ምስጋና አለኝ። በሌላ ጠቃሚ መረጃ እስካገኛችሁ የዛሬው በዚያ በቃ። ለጓደኞቻችሁ አሻግሩ፣ ሼር አድርጉ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አዘንጉ። ሰላማችሁ ይብዛ። ሰላም ሆነው